ወንድ ልጅ ይህን ካላደረገልሽ ፍቅሩ ውሸት ነው። ወንድ ልጅ ሲያፈቅር ሌላ ሰው ይሆናል። ብሎ የማያውቀውን ይላል፣ አድርጎ የማያውቀውን ያደርጋል። ኃይለኝነቱ ቀርቶ በጣም ፈሪና አዛኝ ይሆናል። አረ፣ ናፊ ተይ፣ አስመሳዮችም እንደዚህ ያደርጋሉ እያልሽ ነው አይደለ? አሁን ዛሬ እኔ እህትሽ ወንድ ልጅ ትክክለኛ ፍቅር ውስጥ ሲሆን ብቻ የሚያደርጋቸውን እርግጠኛ የሚያደርጉሽን አምስት ነገሮች እነግርሻለሁ። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው

ሰላም፣ ሰላም እንዴት ናችሁልኝ? ናፊዳር ነኝ እኔ በጣም ደህና ነኝ። ዛሬም በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት የምንመካከርበት፣ ከወንዶች ጋር ያለን የፍቅር ግንኙነት እንዴት አድርገን ስኬታማ ማድረግ እንችላለን የሚለውን የምናወራበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ይህ ቪዲዮ ብዙ እህቶቻችን ጋር እንዲደርስ ላይክ አድርጉት። እሺ፣ ይህን ጥያቄ በተደጋጋሚ የምጠየቀው ጥያቄ ነው። በጣም ብዙ አስመሳዮች እየበዙ ነው። በጣም ብዙ አጭበርባሪዎች እየበዙ ነው፣ በሴትም በወንድም በኩል ማለት ነውእና እውነተኛ አፍቃሪን እንዴት አድርገን ነው የምንለየው? የሚባሉ ተደጋጋሚ ጥያቄዎች ይደርሱኛል። ለዛም ነው ዛሬ ይህን ቪዲዮ መስራት የፈለግኩት። የመጀመሪያው ነገር ወንድ ልጅ የእውነት ሲወድሽ በትክክል ሲወድሽ ፍቅሩ የውሸት ሳይሆን የእውነት ሲሆን እያስመሰለ ሳይሆን ሲቀር የምታውቂበት መንገድ ትኩረት ሲሰጥሽ ነው። ትኩረት ሲያደርግ ነው የምታደርጋቸውን ነገሮች ይሄ አቴንሽን የምንለው ነገር ትኩረት የምንለው ነገር ለሰው የተለየ የፍቅር ስሜት ሲኖረን ያንን ሰው ስንወድ በዛ ሰው አትራክት ስንደረግ የሚመጣ ነገር ትኩር ብሎ ማየት ማየት ስንል ፊዚካሊ ማየት ሳይሆን የሚያደርገውን ነገር በደንብ ማየት የተናገረውን ነገር በደንብ ማሰብ ደግሞ ደጋግሞ ማሰብ መላልሶ ያንን ነገር ማስታወስ ስለምትወጂው ምግብ ሊሆን ይችላል። ስላሳለፍሽው ሕይወት ሊሆን ይችላል። ስለነገርሽው ነገር ሊሆን ይችላል። ስለ አንቺ ስለሰማው ነገር ሊሆን ይችላል። ብቻ እንዲህ ነው ብለን መጥቀስ እንዲህ ነው ብለን እርግጠኛ መሆን የማንችላቸውን ግን በጣም ዝርዝር የሆኑ ጉዳዮች በቃ አንቺን የተመለከቱ በጣም ዲቴል የሆኑ ጉዳዮችን ያስታውሳል። ይሄ ፍቅር ሲይዘው የሚያደርገው ነገር ነው። ይሄ እንዲላርግ እንዲልሆን ብሎ የሚያደርገው ነገር ሳይሆን በደንብ አድርጎ አንቺ ላይ ትኩረት ስላደረገ አንቺን እየተከታተለ ወይም ደግሞ ስለ አንቺ እያሰበ ስለሆነ ያንን ነገር ደጋግሞ ፕሮሰስ በማድረግ ሂደት ውስጥ አይረሳቸውም። ስለዚህ አንቺን የተመለከቱ ዝርዝር ነገሮችን የሚያስታውስሽ ከሆነ የሚነግርሽ ከሆነ ምናልባት የምትወጁን ምግብ ምናልባት የምትጠጩን ሻይ ነው ቡና ነው ምን ያህል ነው ማንኪያ የምታደርጊው ስኳር እነዚህ የመሳሰሉ ዲቴሎች በደንብ በደም አድርጎ ሲያይና ሲመለከት አንቺም ከነገርሽው የሚያስተውላቸው የሚያስታውሳቸው ነገሮች ናቸው። ይሄን ብቻ ማለት አይደለም ግን ሌሎች ነገሮች ላይም ዲቴል ስለ አንቺ በቃ ዝርዝር የሆኑ ነገሮችን ሲያውቅና ሲናገር መልሶ ወደ አንቺ ሲያመጣቸው ከተመለከትሽ ቀጥሎ ከምነግርሽ ጋር አንድ ላይ አድርገሽ ፍቅሩ የውሸት ሳይሆን የእውነት ከምሩ እንደሆነ ማወቅ ትችላለሽ። ሁለተኛ፣ አስተማማኝና በቃሉ የሚጸና ከሆነ እንግዲህ ኮንሲስተንሲ የምንለው ነገር በዚህ በሶሻል ሚዲያ ላይ ማለት ነው። ኮንሲስተንሲ ማለት ጊዜ ሰዓት ጠብቆ መልቀቅ ማለት ነው። ቪዲዮችን፣ ፖስቶችን ጊዜና ሰዓት ጠብቆ መልቀቅ ማለት ኮንሲስተንሲ ይባላል። የፍቅር ግንኙነት ላይም ኮንሲስተንሲ በጣም ያስፈልጋል። ጊዜና ሰዓቱን ጠብቆ የሚደረግ ኮሚኒኬሽን ማለት ነው። የሆነ ጊዜ የሚመጣ የሆነ ጊዜ የሚጠፋ ከሆነ ከአንቺ ጋር ያለው ግንኙነት ዳትማች ሲሪየስሊ እንዳልወሰደው ያስታውቃል። እኔ አሁን እዚህ ዩቲብ ላይ በወር አንዴ ጭኝ ላችሁ፣ ከዛ ደግሞ የሆነ ወር መጥቼ ሶስት አራት ቪዲዮ ጭኝ ብጠፋ ከእናንተ ጋር ያለኝ ነገር እንዴት ነው? ገባ ወጥ አይነት ነው አደላ። ግን ኮንሲስተንትሊ አሁን እያደረግኩ እንዳለሁት በሳምንት ሶስት ቀን እንደዚህ አይነት ነገሮችን በማደርግበት ሰዓት ላይ ተጠብቁኝ ያላችሁ እኔም እለቃለሁ ብዬ አዘጋጃለሁ፣ ያለን ሪሌሽንሽፕ በጣም ጥሩ እየሆነ ይመጣል። የፍቅር ግንኙነት ላይም ሪሌሽንሽፑ ጥሩ እየሆነ የሚመጣው ወይም ደግሞ ሰው የእውነት ሲወድ የሚያደርገው ነገር ያንን ነው። በቋሚነት ያገኝሻል። በቋሚነት ይደውልሻል። በቋሚነት ያወራሻል። የሆነ ጊዜ አውርቶች ሰላም ነው ምናምን ብቅ ሞቅ አድርጎ ከዚያ የሆነ ጊዜ ላይ አይጠፋም። እና ደግሞ በቃሉ የሚጸና ነው፣ ላለው ነገር ለተናገረው ነገር የሚጸና ነው። ያለውን ነገር ለማድረግ ይሞክራል አንቺ ጋር እምነትን መፍጠር ስለሚፈልግ። ሰው ፍቅር ሲይዘው ወንድ ልጅ ፍቅር ሲይዘው፣ መግቢያ ላይ ነግሬያችኋለሁ፣ ይሄ ሀይለኝነቱን ሁሉን ነገሩን ትቶ ፈሪ ይሆናል፣ አዛኝ ይሆናል እና ይፈራል በቃ እንደዚህ ብል እንደዚህ ይሆናል፣ ባታምነኝስ የሚሉ ነገሮች በጣም ስለሚያስፈሩት እንድታምኙ ለማድረግ ይሞክራል። እንድታምኙ ደግሞ የሚያደርገው እንዴት ነው? የተግባር ሰው በመሆን ነው። የተናገረውን ነገር ወደ ተግባርን በመቀየር ወይም ደግሞ ያለውን ነገር አድርጎ በመገኘት በቃሉ በመጽናት ማለት ነው። ስለዚህ የእውነት ሲወድሽ የሚያደርገው ነገር ሌላኛው ኮንሲስተንሲና በቃሉ መጽናት ነው ማለት ነው። ሶስተኛ በተግባር ይደግፍሻል። ይሄ ሰፖርት የምንለው ድጋፍ የምንለው ሰው ለሚወድ ሰው የሚሰጠው በጣም ትልቁ ነገር ነው። ሰፖርት ወይም ደግሞ ድጋፍ ማለት ነው። ድጋፍ ታዲያ አንዳንድ ጊዜ በቃል ብቻ ይሆናል። በርቺ፣ በርታ፣ አደል ሆነ ምናምን የምንላቸው ዝም ብሎ ከላይ ከላይ የሚመስሉ ነገሮች ይሆናሉ። ግን የምራችንን ከልባችን ሰውን ሰፖርት ስናደርግ እንገኝለታለን፣ እንደርስለታለን በምንችለው ሁሉ ማለት ነው። ሰው በተግባር የሚደግፍሽ ከሆነ፣ በተግባር የሚያግዝሽ ከሆነ፣ በተግባር ከጎንሽ የሚቆም ከሆነ፣ ስሜትሽን ለመረዳት የሚሞክር ከሆነ ከሆነ ከጎንሽ ከጎንሽሆኑ የሚያበረታሽ ከሆነ አለሁ የሚልሽ ከሆነ እነዚህ ነገሮች ታዲያ በቃላት ብቻ ሳይሆን በተግባርም በደንብ የሚገለጹ ሲሆኑ፣ ይህን ስላችሁ ቃላት አያስፈልጉም ማለት አይደለም። አይዞች ማለትም እኮ ያበረታል አደለ። ስለዚህ እሱን አያስፈልግም ማለት አይደለም። አይዞች የሚልበት መንገድ ከጎንሽ የሚሆንበት መንገድ ነው። ፕራክቲካሊ በተግባር የሚታይ በተግባር የሚዳስስ በተግባር የሚገለጹ ነገሮች መኖር አለባቸው። ሰፖርት የሚያደረግሽ ከሆነ ለህልምሽ፣ ለዓላማሽ፣ ለምታደርጊው ነገር ለምት የምትሰሪው ነገር ለምትጥሪው ጥረት ለምትሞክራቸው ነገሮች ከጎንሽ ሆኖ የሚያበረታታሽ ከሆነ፣ በነገራችን ላይ እንደማበረታታት ትልቅ ነገር የለም። የእውነት ሰው ካልወደደ የፍቅር ስሜት ውስጥ ካልሆነ ያንን ነገር ለማምጣት ትንሽ ይቸገራል። በቃ ለሰው ልጆቹ ፍቅር ያለው ሰው ሰዎች ሲያድጉ፣ ሰዎች ሲለወጡ ደስ ይለዋል። እንዲሁ ከፍቅር ማለት ነው የመነጨ። ወንድ ልጅም ሲወድሽ ያንቺ ነገር ያስደስተዋል። ያንቺ ህመም በቃ ያሳምመዋል። አይደለም ታመሽ አይደለም ከፍቶሽ ቀርቶ እንዲሁም ያዝንልሻል። በቃ እንዳልኳቸው አዛኝ ነው የሚሆነው ሩሩ ነው የሚሆነው የወደደ ወንድ እና የሚያበረታታሽ ከጎንሽ ሆኖ በተግባር ሰፖርት የሚያደርግሽ ከሆነ ምንም አትጠራጠሪ፣ የእውነት ወዶሻል። አራተኛ አክብሮትን ያሳይሻል። እውነት የወደደሽ ወንድ በጣም ያከብርሻል። ውሳኔሽን ያከብራል ይቀበላል። የማትፈልጊውን ነገር እንድታደርግ አያስገድድሽም። አይ የምትያቸውን ነገሮች ላለማድረግ ይጠነቀቃል ይሞክራል። አስተውላችሁ ከሆነ ሰው ፍቅር ሲይዘው ወንድ ልጅ ፍቅር ሲይዘው ጸጉርንን ተቆረጥ ጸጉርህን እንደዚ አታድርግ ምናም ስትለው ሄዶ ይቆረጣል። ለብዙ ጊዜ አልቆረጥም ብሎ የነበረውን ስንት መካሪ ቢመጣ መልሶ የነበረውን አንድ የሚወዳት ልጅ ካለችው ግን በቃ ምንም አያመነታም፣ ሄዶ ያደርገዋል። የዚህን ያህል ፓወር አለው ፍቅር። የዚህን ያህል የወንድ ልጅ ፍቅር በመታዘዝ ውሳኔን በማክበር አለ አይደለ፣ የማትፈልገውን ነገር ላለማድረግ በመሞከር ይገለጻል። ይህን ስላችሁ፣ መታዘዝ ስላችሁ፣ አንዱ የበላይ አንዱ የበታች ምናምን የመሆን ሳይሆን ለፍቅር ነው። በቃ እሷ ደስ አይላትም እሷን ደስ የሚላትን ነገር ላድርግ በሚል ነው ሄዶ የሚቆረጠው ወይም ሄዶ የሆን ነገር የሚያደርገው ሰው ባውንደሪ እሷ የማትፈልጋቸውን ነገሮች እሷ የሚያስከፏትን እሷ የሚደብሯትን ነገሮች ላለማድረግ ይሞክራል። ወንድ ልጅ ፍቅር ሲይዘው ሶ አብሮሽ ያለውን ወንድ በተለያየ መንገድ አክብሮቱን የሚያሳይሽ ከሆነ፣ በውሳኔሽ ድንበርሽን ባለማለፍ የማትፈልጊውን ነገር ማለት ነው እንድታደርጊ ባለማስገደድ። አሁን ብዙ ሴቶች ወደ ፆታዊ ግንኙነት የሚመሯቸውን ወንዶች በቃ ይህንን ካላደረግን እንደዚህ ካልሆነ አትወጂኝም አትፈልጊኝም ማለት ነው፣ የሚሏቸው ወንዶች በጣም እንደሚወዳቸው ያስባሉ። እውነታው ግን ያ አይደለም። የሚወድሽ ወንድ አንቺ የማትፈልጊውን ነገር እንድታደርጊ ፑሽ አያረግሽም፣ አይገፋፋሽም። ውሳኔሽን ፍላጎትሽን ያከብራል። በቃ ምንም የምንከራከርበት ጉዳይ አይደለም። ተረሽታችኛል አይደል? ፍቅር በዚህ ደረጃ ነው የሚገለጸው። የማትፈልጊው ነገር ከሆነ አይሆንም። ፈልገሽ ፈቅደሽ ደስ ብሎሽ ብቻ የሚል ነው፣ ምንም ነገር ላይ ማለት ነው ተረጅታችሁኛል። መነጋገር፣ መግባባት፣ ማስረዳት እንዳለ ሆኖ የማትፈልጊውን ነገር ግን እንድታደርጊ አይገፋፋሽም ወይም ደግሞ አያስገደድሽም። አያስገደድሽም ማለት ከወደችኝ እንደዚህ አድርጊልኝ፣ ከወደሽ፣ ይሄ እኮ ማስገደድ ማለት ነው አይደለም ግዴታ ማስገደድ በጉልበት አይደለም፣ የሆኑ ቃላቶችን የሆኑ ስሜቶችን እየፈጠሩ ማስገደድም እንደዛው ነው የሚቆጠረው። ሶ የሚያከብርሽ ከሆነ በሰዎች ፊትም የሚያከብርሽ ከሆነ ድንበርሽን እንዳልኩት የሚያከብር ከሆነ ይህም ሌላኛው እንደወደደሽ የምታረጋግጭበት መንገድ። አምስተኛ እና ደግሞ ለዚህ ቪዲዮ የመጨረሻ የሚሆነው የእውነት ከልቡ እንደወደርሽ የሚታወቂበት መንገድ ወደፊትን ከአንቺ ጋር ሲያይ ሲያስብ ስለወደፊት ከአንቺ ጋር ሲያስብ፣ ይሄ በጣም ወሳኝ ነገር ነው። ይሄን የምታወቂበት መንገድ ደግሞ ነገ እያለ ከአንቺ ጋር ፕላን ሲያደርግ ሲያወጣ እቅዶችን ሲያወጣ አንችን ኢንክሉድ ሲያደርግ ወይ የሚጠብቀው ነገር ይኖራል ፊውቸር ላይ የዛኔ አንችንም አስገብቶ ፕላን ሲያደርግ። ከቤተሰብ አካል ለ ወይ ለእህት ወይ ለወንድም ሊሆን ይችላል ብቻ ለሚቀርበው አካል ለሚቀርበው ሰው ሊያስተዋውቃችሁ ይችላል። ለጓደኛም እንደቀላል እንዳታዩ ትልቅ ቦታ ሰጥቷቸዋል ማለት ነው። ትልቅ ቦታ ሰጥቶሻል። ነገ ህይወቴ ውስጥ ትቀጥያለሽ፣ ነገ ህይወቴ ውስጥ ትኖሪያለሽ፣ በአንቺ እርግጠኛ ሆኛለሁ እያለች ነው። ይህን ስላችሁ ደግሞ ገና አንድ ቀን በሁለት ቀን ጓደኛ ገሌ ነው ምናምን እያለ የሚያስተዋውቃችሁን ማለት አይደለም። ያው እያደገ ሄዱ ተግባብታችሁ ባለበት ሰዓት እሷ ፍቅረኛ ናት፣ እሷ እንደዚህ ናት፣ የምወዳት ልጅ ናት ብሎ እያስተዋወቀች ነው ማለት ነው። ይህን ስል አብረ የሚያጭበረብሩ አብረ የሚያትልሉ ጓደኞችም ሊኖሩ ይችላሉ እና ጠንቀቅ ማለቱ አይከፋም ከላይ የዘረዘርኳቸውንም። ይህንንም አንድ ላይ አድርጎ ማየት ጥሩ ነገር ነው። ስለ ነገ ከአንቺ ጋር የሚያስብ ከሆነ ስለ ነገ ከአንቺ ጋር የሚያቅድ ከሆነ የጋራ በቃ ነገ እንደዚህ እናደርጋለን ነገ እንደዚህ እንሆናለን የሚለው ነገር ካለ የእውነት እንደወደደሽ እንዳፈቀረሽ የምታውቂበት መንገድ ነው። እንግዲህ እነዚህን ነገሮች ስናነሳ ፍቅር በካልኩሌሽን አይሆንም። እንደዚህ የሚባሉ ነገሮች አሉ። ይሄ ካልኩሌሽን ሳይሆን ምንድነው ራስን መጠበቅ ነው፣ ማወቅ ነው፣ ዲቴክት ማድረግ ነው። ማንም ሰው መጎዳት አይፈልግም አይደለም። ማንም ሰው ከማይወደው ከማይፈልገው ሰው ጋር መሆን አይፈልግም። ያው ያለንበት ሰዓት ላይ ደግሞ አንዳንድ ሰዎች ለጥቅም፣ ለተለያየ አላማ የሚቀርቡበት ዘመን ላይ ነው እና ከዛ ደግሞ ራስን መጠበቅ፣ ራስን ማዳን፣ በእውቀት መመራት የእውነት ሰው ሲወድ እንዴት ነው፣ ውሸት ሲሆን እንዴት ነው የሚለውን ነገር መለየትና ከዛ ደግሞ ትክክለኛ ፊሊንጋችሁን፣ የእናንተ ትክክለኛ ፊሊንግ ደግሞ እኔ ምን ይሰማኛል ከዛ ሰው ጋር ስትሆኑ የሚሰማችሁ ስሜት የእውነት የምታዩት ነገር ደስታ፣ ጥሩ ነገር፣ መልካም ነገሮች አሉት ወይ እነዚህን ሁሉ አንድ ላይ አድርጋችሁ መወሰን ይኖርባቸዋል ማለት ነው። ራስን መጠበቅ ፕሮቴክት ማድረግ ነውና፣ እና በዛ መልኩ ተረዱት። የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ እንደተማራችሁበት ምንም አልጠራጠርም። እዚህ ድረስ ካያችሁት ወዳችሁታል ማለት ነው። ላይክ አድርጉት። ይጠቅማታል ለምትላት እህታችሁ ጓደኛችሁ ደግሞ ሼር አድርጉላት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አረጋችኋለሁ። ቻው